ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ቆያችሁ? ይህ በኢትዮጵያ አየር መንገድ እየተዘጋጀ የሚቀርብላችሁ ሳምንታዊ የቴሌቪዥን ፕሮግራም ነው። በዛሬው ዝግጅታችን በኢትዮጵያን አየር መንገድ የደንበኞች ፕሮግራም የሆነው የሼባ ማይልስ ሎያሊቲ ፕሮግራም በማብራራትና በማስተዋወቅ አብረውን እንዲቆዩ አቶ ሰለሞን መኮንንን እዚህ ጥሪ ያቀርበንላቸዋል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። አቶ ሰለሞን ለአየር መንገዶች የሼባ ማይልስ ያለውን ጥቅም እንዲሁም ደግሞ ምን ያክል አባላት እንዳሉት መንገዶች ሎያልቲ ፕሮግራም የተጀመረው በ1981፣ ከ5 ዓመት በኋላ ሌሎች ፋይናንሽል ሴክተሮች ገቡበት። ፋይናንሽል ሴክተሮች ስንል ባንኮች፣ ክሬዲት ካርዶች ገቡና ኮምፕሊትሊ ፕሮግራሙን ለወጡት። ኢኒሽያሊ ይሄኛው ሲጀምር ፕሮግራሙ ሲጀምር ኢንቴንሽኑ ምንድን ነበር? መንገደኞች በበረሩበት ዲስታንስ ማይል እየተሰጣቸው ያንን ማይል እንዲጠቀሙና ለዛ ሎያል ለዛ ብራንድ ወይም ለዛ አየር መንገድ ብራንድ ሎያል ሆነው እንዲቀጥሉ የማድረግ ፕሮግራም ነበረ። ነገር ግን ፋይናንሻል ሴክተሮች ከገቡ በኋላ ይሄ ፕሮግራም ኮምፕሊትሊ ተለወጠ። አሁን ባለው እንትን ባለንበት ክፍለ ዘመን የሎያሊቲ ፕሮግራም የድርጅቶች የኤርላይኖች የትልቅ ረቨኑ ሶርስ እና የፕሮፊት ሴንተር ሆኖ የሚያገለግል ነው። አንድ ሎያል መንገደኛን አቨሬጅ ከሁለት እስከ አራት ፐርሰንት ረቨኑ ሞር ጀነሬት ያደርጋል ተብሎ ይታሰባል። አሁን በዚህ ባለንበት ዘመን የኤርላይኖች ከ12 እስከ 14 እስከ 15 ፐርሰንት የሜንስትሪም ረቨኑ ከሎያልቲ ፕሮግራማቸው እንደሚገኝ በ2023 የወጡ አክቹዋል ዳታ ያሳያል። ሌላው ምንድን ነው ይሄ ለኤርላይን የሚያመጣው ፕሮዳክት እንግዲህ ሁለት አይነት ፓርትነርሽፕ አለ። አንደኛው ኤር ኤር የምንለው ወይም ደግሞ አየር መንገዱን ጨምሮ ከእሱ ጋር ያሉ ፓርትነር የሚያደርጉ አየር መንገዶች ላይ ሲበሩ የሚገኘው ማይል ጥቅም ነው። ሁለተኛው ደግሞ ነን ኤር የምንላቸው እነዚህ ፋይናንሻል ሴክተር ያልናቸው ባንኮች፣ ኢንሹራንሶች ክሬዲት ካርዶች፣ ሆቴሎች፣ ሌሎች ሌሎች ሰርቪስ ፕሮቫይደርስ የሚሰጧቸው ቤነፊት ይሆናል ማለት ነው። በጣም ጥሩ አቶ ሰለሞን፣ ከዚህ ጋር አያይዞ እንግዲህ መንገደኞች ከዚህ ሼባ ማይልስ ለመጠቀም እንዴት ነው መመዝገብ የሚችሉት እንዴት ነው የዚህ የሼባ ማይልስ ሎያሊቲ ፕሮግራም ተጠቃሚ መሆን የሚችሉት የሚለውን ነገር ለተመልካቾቻችን ቢያብራሩልን። እንግዲህ መንገደኞች ምንድን ነው የሚያገኙት ለኢትዮጵያን ኤርላይንስ ወይም ደግሞ እንዴት መመዝገብ ይችላሉ የሚለውን ነገር ስንሄድ መጀመሪያ አንድ መንገደኛ ከሁለት ዓመት ሊሞላው ይገባል ሜምበር ለመሆን። ስለዚህ የመጀመሪያው እንትኑ እሱ ነው። እንግዲህ እንደሚታወቀው ከ2 እስከ 18 ያሉት ያው አንድ ደረጃ ወይም ማይነር የምንላቸው ስለሆኑ በጋርዲያናቸው ወይም ደግሞ በአሳዳጊያቸው ወይ በወላጆቻቸው በኩል ሊመዘገቡ ይችላሉ። አንድ ሜምበር መመዝገብ የሚችለው አንደኛ በዌብሳይት ኢትዮጵያ ኤርላይንስ ዌብሳይት ላይ ገብቶ ሼባ ማይልስ ላይ መመዝገብ ይችላል። ሁለተኛ ሞባይል አፑን አፕሎድ አድርጎ ዳውንሎድ አድርጎ ይቅርታ በሱ መመዝገብ ይችላል። ሶስተኛ ደግሞ እንግዲህ በኢትዮጵያን ኤርላይንስ ቲኬት ኦፊሶች ኤርፖርቶቻችን ላይ በዶሜስቲክም በኢንተርናሽናልም፣ ወይም ደግሞ በተለያዩ ፓርትነር ፓርትነሮቻችን ላይ በሚገኙ ኪዩአር ኮዶች ስካን አድርጎ መመዝገብ ይችላል ማለት ነው። ቤነፊት የሚያገኘው እንግዲህ ኢትዮጵያን ኤርላይንስ እንግዲህ የዓለሙ ትልቁ ግሎባል አላያንስ ግሩፕ የስታር አላያንስ ሜምበር ነው። ስታር አላያንስ እንግዲህ ለ13 ዓመት በተከታታይ የዓለም ትልቁ ግሎባል አላያንስ ተብሎ የተሸለመ የዓለም አቀፍ የአየር መንገዶች ትብብር ነው። እንግዲህ የኢትዮጵያን ኤርላይንስ ሜምበር አንደኛ ሲበር በራሱ ላይ በኢትዮጵያን ኤርላይንስ ላይ በዶሜስቲክም በኢንተርናሽናልም ሲበር የሚያገኛቸው ማይሎች አሉ፣ ጥቅም ያገኛል ማለት ነው። የማይል በእኛ ላይ ብቻ ሳይሆን በስታር አላይንስ ሜምበር በማንኛውም ላይ ሲበር በማይሉ የሚያገኘው በዛ ላይም ማይል ያገኛል ማለት ነው። እንግዲህ መጀመሪያ ሜምበሩ ሲመዘገብ የቦነስ ማይል ይኖረዋል። የተመዘገበበት አንድ ሺ ማይል ያገኛል። የመጀመሪያውን ሴክተር ሲበር 2000 ሶ መጀመሪያው ሲጀምር ማለት ነው። አንድ ሜምበር 3000 ኢንተርናሽናሉ 3000 ሜምበር 3000 ማይል ይዞ ይጀምራል ማለት ነው። ሶ ስታር አላያንስ ላይ ሲበር ያገኛል የሌሎች ፓርትነር ስትራቴጂክ ፓርትነሮቻችን ላይ ላይክ እንደነ አስካይ ማላውያን አፍሪካ ውስጥ ላሉት እንደነ ኮንጎ ኤር እነሱ ላይም ሲበር ያገኛል ማለት ነው። ሌሎች ፓርትነሮቻችንም ላይ የስታር አላያንስ ያልሆኑ ላይ ሲበር ያገኛል ማለት ነው። ሌላው ደግሞ ነኔር የምንላቸው በጣም ብዙ ድርጅቶች አሉ። እንግዲህ ሜምበርስ በየትኛው ማይል አገኛለሁ የሚለውን በዌብሳይታችን ላይ ሄደው ሼባ ማይልስ ፓርትነርስ ሜምበር ላይ ሄደው ማየት ይችላሉ። ሼባ ማይልስ የደንበኞች መጠቀም ልምዳቸው ምን ይመስላል? እንዲሁም ደግሞ ከተጀመረበት ጊዜ አንስቶ አሁን እስካለንበት ጊዜ እድገት ውስጥ እንዴት ነው የደንበኞች ተጠቃሚነትን በተመለከተ ኢትዮጵያን ኤርላይንስ እያደገ በመጣበት እንግዲህ በጣም ፋስትስት ግሮውንግ ኤርላይን ነው። ኢትዮጵያን ኤርላይንስ እያደገ ነው የመጣው እንግዲህ በዚህ አመት ስንጀምር አሁን 5.3 ሚሊዮን ነበረን። አዛት ጁን ሰርቲ እንግዲህ በኢትዮጵያ ፊዚካል የር አሁን በሚቀጥለው ጁን 5.75 ሚሊዮን ሜምበሮች ይኖረናል ብለን እናስገም። ጥቅሙ እንግዲህ በጣም የመንገደኞች ተጠቃሚነት በጣም እየበዛ ነው ያለው። ቢኮዝ አሁን አንደኛ እንግዲህ የእኛ ስታር አላያንስ ላይ መግባታችን፣ ሁለተኛ የእኛ በሚበሩበት አካባቢ። ለምሳሌ እንግዲህ የኛ አራት ደረጃ እንትኖች አሉት፣ ሜምበርሽፕ ቲር አለው። መጀመሪያው ዌልካም ነው፣ እሱ ምንም ቲር አይደለም። ሰው ሲመዘገብ የመጀመሪያውን 3000 ማይል ሲሄድ ብሉ ይሆናል። ከዛ 25000 ሲሄድ ሲልቨር ይሆናል። ከዛ 50000 ማይል ሲያገኝ በአንድ አመት ውስጥ ነው፣ በአንድ ካሌንደር ይየር፣ ጎልድ ይሆናል። ከዛ 100000 ማይል ሲሄድ ፕላቲኒየም ይሆናል። አሁን የኛ ጎልድ እና ፕላቲኒየም ሜምበሮች በ በስታር አላይንስ ላይ የሚያገኟቸው ጥቅሞች አንዱ ነው። ለምሳሌ አንድ ሲምለስ የሆነ አንድ አይነት ሰርቪስ ስለሚያገኝ፣ አንደኛ በጣም ትልልቅ አየር መንገዶች ጋር ኤክስቼንጅ እንደራረጋለን። ስታር አላያንስ ሜምበር የሆኑት ላይ የሜምበሮችን ተጠቃሚ የሚያደርግ ፕሮሰስ እየጀመሩ ነው። የእኛ መንገደኞች የእኛ ሎያል ከስተመርስ በባንክ ሰርቪስ ሲጠቀሙ ባንኩ የተወሰነ ማይል ቦነስ ይሰጣቸዋል ማለት ነው። አቶ ሰለሞን የኢትዮጵያ አየር መንገድ የሼባ ማይልስ ፕሮግራም ስራ አስኪያጅ፣ ስለነበረን ቆይታ እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን ስለተከታተላችሁን እናመሰግናለን። የዘውትር አስተያየትና ጥቆማችሁን በኢሜይል አድራሻችን ኮርፖሬት ኮሚኒኬሽን አት ኢትዮጵያን ኤርላይንስ እንዲሁም ደግሞ በተለያዩ ማህበራዊ ድረገጾቻችን ይላኩልን ወይም በስልክ ቁጥሮቻችን 0115 74 4913 8165 ላይ ይደውሉልን። ሳምንት በተመሳሳይ ፕሮግራም እንጠብቃችኋለን። እስከ ሳምንት፣ መልካም ሳምንት።